መመለስ ያስፈልጋል። የቅዱሳኑን ሕይወት ለመኖር እነሱ በሄዱበት መንገድ መሄድ ያስፈልጋል። ፍሬያችን ከህይወታችን ነው። ፍሬያችን ከህይወታችን ነው። መሪ አላጣን፣ ምሳሌ የሚሆነ አላጣን። ስለዚህ አደጉ፣ በጥበብ አደጉ፣ በጸጋ አደጉ። አንድ ታላቅ መምህር መምህር ኪሮ ይባላሉ። ለሳቸው ፊደል ሐዋርያ እንዲማር ወላጆቻቸው ይወስዱና ያዘቋቸዋል፣ ባደራ እናም፣ የተባረኩ መምህር የእግዚአብሔርን ቃል በትህትና በጥበብ አስተማሯቸው። የሐዋርያትን ስራ፣ መልእክተ ጳውሎስን፣ መዝሙረ ዳዊትን በሙሉ ሐዲስ ኪዳን ትርጓሚውን ተማሩ፣ አወቁ፣ ጠነቀቁ። ጥበበኛና መልፈሰን ያደረባቸው አባት ስለነበሩ ህኩና አቡነ ማርቆስ ከሚባሉ ደጋባ ተቀበሉ። አቡነ ኢየሱስ ገዳም ሂደው

የኢትዮጵያ ሊቀ ጳጳስ የነበሩ አባ ሙሴ የሚባሉ ሊቀ ጳጳስ ስርዓት እግዚአብሔር የማይታጎልባት ሀገር እንድትሆን ዘጠኝ ዓመት እንደ ጻድቁ እንደ አባታችን እንደ አቡነ ገብረ መንፈስ ቅዱስ እንደ ጻድቁ እንዳባታችን አባታችን እንደ አቡነ ተክለ ሃይማኖት በብዙ መከራ በብዙ ጻማ በብዙ ገላት ህይወታቸውን ሁሉ ገፉ። ዘጠኝ ዓመት ይቻላል። ሊያምላልን አንችልም። ሁሉን የሚያስችል አምላክ አስቻላቸው። ጥንቱ መርቷቸዋል፣ ማደሪያ አርጓቸዋል፣ የፍቅሩ መገለጫ አርጓቸዋል። ለአገልግሎት ሲወጡ ሲወርዱ ባህር ያገኛሉ፣ አማተው በስቻገራል እሳቸው ለተለስ ሊነሱ ሲያማትሩ በስመ ስላሴ በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን ሲሉ አጋንንት እንደ ትቢያ ይበናሉ፣ እንደ ቅጠል ይረግፋሉ። የጻድቁ ፊት መቆም አይችሉም። አጋንንት ቃል ኪዳናቸውን መጨረሻ ሰምታችሁ ከሆነ ከእርሉ ላይ ካልሆነ ዛሬ ባለ ደቂቃ እነግራችኋለሁ። ቃል ኪዳናቸው እንደው እንኳን ክርስቲያን ሆ ያስብላል፣ እንኳን ሰሁ ያስብላል። ያስብላል ክርስቲያን እንኳን ሰሁ እየተፈጠሩ ያስላል የሰጣቸው ቃል ኪዳን እንዲህ እያደረጉ አብይ ጾመ ጨምሮ ስራ ገብቶ ሲወጣ ድረስ ያለ ምንም እህል ውሃ በስራት እግዚአብሔር መቶ አምሳውን ደ በቃላቸው እየደገሙ ነፍሳቸው ክርስቶስን ተርላ በእግዚአብሔር ምስጋና ሰውነታቸው ተሸንፎ ተማርኮ የዚህን አሰቃይ የሆነውን አድካም የሆነውን መከራ አፈልጭ የሆነውን የስጋ ፈቃዳት ሁሉ ተቅለው ስጋን ከነምኞቱ ግደሉት ቅዱስ ጳውሎስ ስጋን ከነምኞቱ ምን በሉት ግደሉት እጃችሁን ቁረጡ ማለት አይደለም ለፈቃድ እግዜር አስገዙት ማለት ነው ስገዱ ጹሙ ጸልዩ ስትባሉ ነፍሳችን ትለመለማለች ነፍሳችን ትረካለች ነፍሳችን ከፈጣሪዋ ትገናኛለች ገብ ረሃላችን እንዲጠፋ ድካማችን እንዲወገድ ሁሉ ቃለ እግዚአብሔር ስንሰማ ጸሎት ስንጸልይ እግዚአብሔር ስንስንቆ የሃይማኖት ስራ ስንሰራ፣ ነፍሳችን ያ የደከመውን ስጋ ምግቡ ሀይል እንደሆነው ድካሙን እንደወሰደለት ሁሉ ነፍሳችን ይሄን ያህል ጉልበት ታገኛለች። አባታችን እንደው የነበር የወጣችው ብዙ ቅዱሳን ይከተላቸው ነበር። ብዙ ታሪክ ሰርተዋል። ለአገልግሎት ሲወጡ ሲወርዱ ከአንድ መንፈሳዊ ልጃቸው ደቀ መዛሙርታቸው ጋር አጽ ያገኛሉ። መንገድ ላይ ሰው ሙቶ ማለት መቼም ሽፍታ ታውቃላችሁ አይደለ አር አለው ብሎ ይመተዋል። ያና ወደ ፈጣሪያቸው ወደ አምላካቸው ወደ ፈጣሪያቸው በእምነት ለሚያምን ሁሉ ይቻለዋል። የሚኖሩ የወንጌሉ ቃል ስለሚያምኑ የእምነት የማመን ችግር ስለሌለባቸው ሁሉን ወደሚያደርገው በሁሉ ነገር ላይ ኃይል ወዳለው ወደ ሁሉ ፈጣሪ ጥሩ አለቀሱ። ይህች ነፍስ ይህች ኃጢአት ነፍስ ከዛ ተለይታ ነው፣ ስጋው ረግፎ ነው፣ ደሙ ፈሶ ነው። ስለዚህ ኃጢአት ትሁን ጻድቅ ትሁን የምናውቀው ነገር የለም። ጌታዬ ሆይ አምላኬ ሆይ በድላ አወት አምለካ ዝሙት ፈጽማ ማጀራት መታ፣ ከህግ ከፍቅር ተለያይታ ከሆነ ንስሓ ተገባ ዘንድ እንድትመራት

ህይወታቸውን መስለው ፈለጋቸውን ተከትለው ትክክለኛ የህይወት መምህርና ሐዋርያ የሆኑት እኔ ታላቅ ጻድቅ አባት ይህንን ለዘመናት መች እንደሞተ ነፍስ ወስደው መቼ እንደተለየች ማወቅም ይቻላል መገመትም ይቻላል። የሚገርማችሁ አጥንቱ ነው፣ ነፍሱ ወደ ስጋው እንድትገናኝ እንድትገናል ሀያ ሁ ተነሶ ለአምላኩ እንዲሰ እንዲናገር በጸሎታቸው አድርገዋል። ደስ ይበላችሁ ለምንላቸው አመስግኑ። ጻድቁ አባታችን ኢትዮጵያዊ ጻድቅ በሳቸው አካባቢ እየጨረሱ ነው። በእሳቸው ገዳም አካባቢ አባ አብርሃም፣ አባ ይስሐቅ፣ አባ ያዕቆብ፣ አባ ሙሴ ዳግማዊ እንጦንስ፣ አባ ዘማርያም፣ አባ ዮሐንስ አባ እያሱ የሚባሉ ስምንት ቅዱሳን አሉ። ከሮም የመጡትን እንደምናውቅ በሀገራችን በኢትዮጵያ አገር በቀልቃወትና አገር በቀል ቅዱሳንን ቢቻል ሂደን ቦታውን ብናይ፣ ካልወረ ደግሞ ገላቸው ቅዱሳናቸውን አልብን በረከታቸውን ብናገኝ ብናውቅ ኢትዮጵያ ሀገራችን የቅዱሳን ደስና ስትባል እውነት እንጂ ውርፈት የለው ነት እንጂ ውነት የለውም። ስለዚህ ሀገራችን እስካሁን ፈጽሞ ያልጠፋችሁ ከኛ ቅድስናና ንጽህና ሳይሆን ከእግዚአብሔር ምሕረትና ከቅዱሳን ቃል ኪዳን አንጻር ነው። የቅዱሳን ምልጃቸው ገንዘብ ስለሆነ ነው። በድካማቸው ስለምንኖር ነው። ስለሚያማልዱን ነው። ስለሚያስታርቁን ነው። የታካ ውለታቸው ክብራቸው ነው። ብዙ ቅዱሳን በኢትዮጵያ አሉ። እነሱን ተከታትሎ ታሪካቸው ማጥናት፣ ቃል ኪዳናቸውን አምኖ መቀበል በነፍስ ማረት ያስፈልጋል። ጣደቁ አባታችን የአዚያ ዘጠቀን ሁሌ ባለረፍታቸው። ስለዚህ የቃል ኪዳን ታቦች እድለኞች ናችሁ። ከአንሰር ያለባቸው የሚጠራችሁ የጠንቋይ ስራ ያለባችሁ የምታስጠልቁ ሰች አቁሙ። ምሩ ልታውቁት ነው። ከዘላለም ወስ በደቡ ክርስቶስ ገዛችሁ። ምን ልታውቁት ነው? ታውቆላችኋል፣ ተገልጦላችኋል። ክርስቶስ እኮ እሱ በከፈለ ዋጋ ሰውነት ላይ ሌላ ነገር አጨምሩበት። ይሄ መረገብ ነው፣ አለመታደል ነው።

ለማስመሰልም አለ ቃል ለማሳምጠርም አይደለም። ስለዚህ በየአመቱ ሃያ ዘጠኝ ላይ በዓላቸው ይታሰባል። ቃል ኪዳናቸው እስከ ብሔረ ሕያዋን ሂደው ከቅዱሳን ጋራ የተቀበሉ ቃል ኪዳን አለ። ዝክራቸውን የዘከረ መታትላቸሁ ላይ ያደረገ ቤተክርስቲያን ያሳነጸ በዓላቸው በሚከብርበት እለት ዝክር የዘከረ የተራበ የተጠማ ያበላ ያጠጣ ጠፉን እጣኑን ዘይሁን ሻማውን አልባሳቱን ነዋ ቅድሳት እያመጣ ሁሉ ኃጢአቱ ይሰረይለታል። ደስ አይል ደስ አይል ደስ ይላል። ካንሰር ላለባችሁ ሰዎች ፍቱን መድኃኒት ናቸው። የሆነ ካንሰርም ካለባችሁ እሳቸው ጋር የሀሜቱን ካለባችሁ ነው ስጋዊ ደ ብዙ ነው አይዘረዘርም ከጸጉራችን በላይ በሽታ አለብን። ያ ነው ለጸሎታችን ምላሽ እንዳናገኝ ያደረግን። ክርስቲያኖች ስለማንግባባ፣ መላስ እንጂ ልብ አይምሮ ስለሌለ፣ እግዚአብሔርን ስለማርፈራ፣ ፍቅር ስለሌለ ሀገራችን በህፃናትና በእናቶች እምባና ደም ትታጠባለች። አረጋውያን ወጠ ይቀራሉ፣ ቀባሪ የለም። የአሞራ ሴሳይ ቡነላ ክክር ተዋርደናል፣ ሰላም አጥተናል። የአባታችን የጻድቁ